እኔ እኮ ገና ከመጣ ሁለት ቀን ነው አለው። ጋሸ ጽናት ምግብ ማምጣት ሄዳ አዘው ቁማይ መተከዝ ጀመረች። በአጋጣሚ ኪራም ስትቅስ ስትሰገይበት ወደ ኩሽና ሂዶ ነበረ። ምን ሆነች ነው ብሎ ጠየቃት። ዝም ብለህ ቀፈኝ አለችው። በጣም ደብሯታል። ቤተሰብ ግን ይህንን ነገር የሚቀበሉት ይመስልሃል አለችው። እኔ እንጃ ግን ምን ሆነች ነው እያለም ጠየቃት። ለአባዬ እንንገረው አንቺን የመሰለ ምራት አግኝተው እምቢ የሚሉ አይመስለኝም እያላት ነበረ። ተው እባክህ እንንገረው እያለች ነው ጽናት። በጣም ፈርታለች ውስጧ። አትንገሪው ስላላት ብቻ ተረብሾባታል። እናም በጣም እየተጨናነቀች ትገኛለች። ኪራ፣ ናሆሜ፣ እምሩ፣ ጽናት ሆነው ተሰብስበው አባዬ ሊጠይቁት ነበር። ስብሰባ አዘጋጅተው ሳሎን ላይ ሊጠይቁት ነበር። ምን ሆናችሁ ነው ተሰብስባችኋል ምን ልጠይቁኝ ነው? የሆነ ለጥያቄ ፈልገንህ ነበር እያሉት ነበር። አባይን ጋሸም ምን ሆናችሁ ነው? እያለ ደጋግሞ ጠየቀ። የምሩና የናሆሜ እንደሆነ ሰምቻለሁ። ምን ፈልጋችሁ ነው? አለ። አይ ሳላስፈቅድ ወሰድኋት አይደል እያለ ነበር ናሆሜ። አይ እኔ ኑሬ ቢሆንማ ጥሎ ሳላስ ጽላት ወስዳትም ነበር ይለዋል። አይ እሷን ተጣልኋት ይበቃል ብዬ ነው ይለው እያለ የቀለደ ነበረ በመሀል ኪራ እኔ እኮ ጽናትን አፍቅሬያታለሁ የሚል ውስጡ ላይ የሆነ ነገር ይነበብ ነበር። የምወዳት የማፈቅራት ሰው አለኝ ብሎ ጠየቀ። አምጣታ እስካሁን ታዲያ የትደህ ነበር አለው። ከዛም ናሆሜ በመሃል ጽናት እኮ ናት ብሎ ተናገረ። ኪራም የሚሄድበት ጠፋው። ይሄ ሊሆን አይችልም ብሎ አባዬ ተነሳ። በጣም ተናደደ። አባዬ ብሎ ለመከተል ሞከረ። እንዳትከተለኝ ብሎ ወጣ። ጋሸም ያንን ነገር ከሰማ በኋላ የብቻውን ቁጭ ብሎ ሳሎ ለእያንሰላሰለ ነበረ። ልጅቷ ከእኔ ትእዛዝ ወጣት አቅም በእርግጥ ጥሩ ልጅ ናት፣ ግን ልጅን አግባ አግባ ብዬ የማይሆን ህይወት ውስጥ ከተትሁትም እያለ እያንሰላሰለ ነው። ጽናት ጥሩ ሰው ናት፣ ትእዛዝ ወጣት አቅም በጣም ታዛዥ ናት፣ ቀለብ ያላት ናት፣ ግን እንዴት እያለ እያንሰላሰለ ነው። ግን ልጅ እንዳይጎዳ ልጅን ወደው ይሆን አሁን እሷን መጠየቅ አለብኝ። በሌላ በኩል ኪራ መኝታ ቤት ቁጭ ብሎ አባዬ ባይቀበለኝ እንዴት ላረግ ነው እያለ ይጨነቃል አይ ይቀበለኛል አባዬ የኔን ፍቃድ የኔን ፍላጎት ማሟላት ስለሚወድ ይቀበለኛል እያለ እሱ ካልተቀበለኝ ልተዋት ነው እንዴት ላደርግ ነው እያለ ጭንቀት ውስጥ ይገኛል ይህን ነገር አልቀበለውም አባዬን ቢቢ ላይ እንዴት ላረግ ነው እኔ ከጽናት ተለይቼ አልኖርም እማዬን ቢሆን ጠርቼ እማዬን ጠይቃታለሁ እስኪ ከዚህ ሐሳብ ወጣ እንድል ወጥቼ አየር ልቀበል ብሎ ጋሸና ጽናት ሳሎን ላይ ቁጭ ብለው አወሩ። ካወሩም በኋላ አፕል ስለ እናቱ መታመም አትንገሪው ስልሽ የዛኔ ፍቅር ጀምራችሁ ነበር አላት። ለምንድን ነው የደበቅሽኝ፣ ለምን አልነገርሽኝም ነበር አላት። ከዛም ሐሴት እሷ ለቤቱ ትመጥናለች። እኔ ተራ ሰራተኛ ነኝ ብዬ የበታችነት ስሜት ተሰምቶኝ ነበር እና ለዛ ነው ጋሸ ያልነገርሁህ ብላም አለችው። ግን በመሃል ልጅን ግን ትወጅዋለሽ ብሎ አላት። ጋሸ አዎ በጣም ነው የምወደው አለችው ድንግጥ ብላ ጋሸም እሺ በኋላ ሁለታችሁን አወራችኋለሁ ብሎ ቻዋላት። ጽናትም እሽቅርታ ጋሽ ግን እኮ ኪራ በጣም ምርጥ ሰው ነው። ስለናንተ ጥሩነት ይነግረኛል። ቤተሰቦቹን አክባሪና በጣም ጭዋ ልጅ ነው ብላ አለችው። ጋሸም ራሱን ነቅንቆ ጽናት ወደ ኪራ መኝታ ቤት ሂዳ ነበረ። አብረውም ቁጭ ብለው አወሩ ይህንን ነገር ግን ምን ይሻላል የሚቀበሉን ይመስልሻል እያላት ነበር። እኔ እንጃ አላቅም። ግን እኮ እናቴ ናፍቃኛለች አለ በመሃል። ተው እናቶች እኮ ልባቸው ስማቸው ሲጠራ ልባቸው ጭንቅ ጭንቅ ይላል አለችው ጽናት። ግን ናፍቃኛለች እያለም ነበረ በመሃልም። ግን ይህን ነገር ጋሼ የሚቀበለው ይመስለኛል አላት። ጽናትም እንዳፈህ ያደርግልኝ። ምንም ቢፈጠር ምንም ግን ከቤተሰብ ጋር እንዳትጣላ ቃል ገብተህልኛል አላለችው። በአጋጣሚ በር ላይ ተጠግቶ ጋሼ እየሰማቸው ነበረ። ጋሼም ያላችሁትን ሁሉ ሰምቻለሁ ብሎ በሩን ጓርጎ ገባ። እነሱም ሁለቱም ደነገጡ። አልጋ ጠርዝ ላይ ቁጭ ብሎ ፍቅርን ያየ ወይም የተረዳ አግኝቶ ያጣ ብቻ ነው የሚረዳው። ስለዚህ የሁለታችሁን ፍላጎት እኔ ተቀብዬዋለሁ ሲላቸው በፊሽካ በደስታ የሚያደርጉትን አጡ። እሱም ራስቱ እየትሙት ሰስላለው ኪራዬ በጣም ደስ ብሎታል። ዘሎም አቀፈው፣ አባዬ ብሎ ዘሎ አቀፈው። ጽናትም ፈገግ በማለት ከተቀመጠችበት ክርር ብላ ቀረች። ነይ እንጂ አባትሽን ሳሚ ዋላት ጋሸ እሷም ሂዳ ዘላ ሂዳ አብራ አቀፈችው። በጣም ተሳሳቁ፣ ደስም አላቸው። ጽናት ከሰኒ ቤት ሂዳ ነበረ። በጣም ደስ ብሏታል። በህይወቷ እንደዛሬ የተደሰተቻት መስልም በጣም ደስ ብሏታል። ራሷን መቆጣጠር ሁሉ አቅቷታል። አንጋጣ እየሳቀች ነበረ። ሁላቸውም ደስ ብሏታል። እምሩም ጓደኛዋን በጣም ደስ ብሏታል። ከዚህ በኋላ እኔ ለሰርጉ ወገቤ ላዘጋጅ፣ የሰርግ ዘፈን ንክፈት እንዴ እየተባባሉ ፌሽካ በፊሽካ ሆኑ። በጣም ደስ ብሏቸዋል። ሁልጊዜ ሀዘን የተሞላበት ቤት በደስታ ተዋጠ። እምሩም በደስታ አቅልሽን ስለሳትሽ በጣም ደስ ብሎኛል አለቻት። በጣም ደስ ብሏቸዋል። ከዚህ በኋላ እኔ ልነሳለች። ምንሽ ነው ምትነሽ እያሏት ነበረ ሰኒ ሰኒም አረኔ ማሳጅ ቤት በኋላ ከምገባ ሰርገኛ መጣ በርበሬ ቀንጥስ ምናምን እያለች እያወራችም ነበረ። በመሃል ብዙ ብዙ ነገር አውርተዋል። ከነሰን ቤት ናሆሜ እና ኪራም መጣው ነበር። የትደው ነው ሴቶቹ እያሉ እያንኳኩ ሲመጡ አሁን መጠው አሁን ተመልሰው ሄዱ አለቻቸው። አደነገጡ። እምሩም የለችም እንዴ አለናሆሜ አዎ አለሁኝ ና እያለችው ነበረ። ድምጿን አሰማቸው። ከዛም ደስ አለው። ተያይዘው ወደ መሃልም ገቡ ሁለቱ ጥንድ ጥንድ ሆነው ጥንድ ጥንድ ባልና ሚስትም ሆነው ቁጭ ቁጭ ብለው እያወሩም ነበረ። የዛኔ ሰኔ የሆነ ትራስ ነገር ይዛ መጣ። ቁጭ ብላ እያወራች እያሳቀቻቸው ነበረ። እኔ ለዛሬ ሳልከራ ያልቀርም እያለች ቀልዷና ይዛ መጣች። የቅናት መንፈስም ይሁን የደስታ ስሜት አላቅም፣ ብቻ ግን ከመኝታ ቤት ሄዳ ትራስ ይዛ ስትመጣ እያየናት ነው። ትራሷን ይዛ መጣ። እነሱ በሳቅ ሞቱ። አሳቀቻቸው። እናንተ፣ እች ልጅ ማ ቀልዷ መች ይቻላል፣ ለየላት እንዴ እየተባባሉ በመሀል ብዙ ነገር አወሩ። እሷም ትራሷን ይዛ በሉ እንግዲህ፣ እኔም ይህን ይዤ ልቀመጥ፣ እናንተም ተጫወቱ እያለቻቸውም ነበር በኪራናና ሆሜ ሆሜን ካፌ አገኝቶት ነበረ። ካገኘውም በኋላ ናሆሜ በጣም ደስተኛ ሆኖ መጣ። ኪራ ተቀመጠበት፣ የብቻውን ፈገግ ፈገግ እያለም ነበረ። ናሆሜ ጥቁር መነጠር በማድረግም ኪራን ለማሳቅ ሞከረ። ናሆሜ ግን በመሃል በውስጡ ላይ ፌሱ ላይ የሆነ ነገር ለይቶበታል። አንተ ልጅ ምን ሆነ ነው በደስታ የቀን እንደዚህ ፊት የጨለመ ምንድነው እያለውም ነበረ። ናሆሜም ማስነቃት አልፈለገም። የእናቱ የጓደኛው እናት መታመም በጣም ያሳሰበው ይመስላል፣ በጣም ጨንቆታል። ምን ብሎ ምን መናገር እንዳለበት አላቅም። አንተ ልጅ ግን ብቻ የሆነ ደስታህን በልክ አድርገው እያለውም ነበረ። በመሀልም እኔ እኮ ምንም ችግር የለብኝም ከዚህ ናሆሜ የጓደኛው እናት መታመሙ በጣም ነው ያሳሰበው። በጣም ጨንቆታል። እንግዲህ ቀጣይ ሳምንት እስከምንገናኝ ድረስ የዛሬ ቆይታችን ከዚህ ጋር ይጠናቀቃል። የዩቲዩብ ቤተሰቦች ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ሰናይ ጊዜ ተመኘሁላችሁ።